አዲስ ሚዲያ ኔትወርክ በዋናነት በዚህ ከተማ ላይ ዋና የመረጃ ምንጭና ህብረተሰቡንና መንግስትን ህብረተሰቡንና የጸጥታ ተቋማትን በቀላሉ ማገናኘት የሚችል ሚዲያ መሆን አለበት የሚል እምነት ነው ያለው በእኛ። ምክንያቱም ሚዲያ በባህሪው የየራሱ ተልእኮ ቢኖረውም፣ በዋናነት ግን ይሄ የአዲስ ሚዲያ ኔትወርክ የከተማዋን ስም ይዞ የተሰየመ የሚዲያ ተቋም ስለሆነ ፕራዮሪቲ ሰጥቶ ሊሰራ የሚገባው አንደኛው በከተማዋ ላይ ከዛም ደግሞ በጸጥታ ጉዳዮች ላይ ነው። ምክንያቱም ህብረተሰቡ ከምንም በላይ በሰላም ወጥቶ በሰላም መግባትን እንዲረጋገጥለት ይፈልጋል። ይሄን ደግሞ በየጊዜው ማሳወቅ ያስፈልጋል። ምክንያቱም ዛሬ በጣም ብዙ የሶሻል ሚዲያ ፕላትፎርሞች አሉ። ብዙ የተዛቡ መረጃዎች ይተላለፋሉ። የሀሰት የሆኑ መረጃዎች ህብረተሰብን ከህብረተሰብ ጋር የሚያጋጩ መረጃዎች በስፋት ይተላልፋሉ። አዲስ ሚዲያ ኔትወርክ በሚሰራቸው ስራዎች አዲስ አበባ ላይ ብቻ ለሚደመጠው